እንደኔ እንደኔ ከዚህ አረመኔ ቤተሰብ ራስሽን ብታስመልጭ ይሻልሻል፣ አልበለዛ ይገሉሻል። እማዬስ አልበላም ማለች። አንቺ ልጅ ምን ብዬሽ ነበር? በቀን አንድ ሻይ ማንኪያ ብቻ ብዬሽ አልነበረም እንዴ? በእኔ ላይ ክፋት የሚያስቡ ይጠፋሉ። ድጋሚ ወንድ እንዲሆን እድሉን ከሰጠሽ ያጠፋናል። ሂጅና አጠገቡ ጋር ተቀመጭ። እሺ እማዬ፣ ይቅር ካላልሽኝ አልነሳም። ይቅር በይኝ ምን አስቀይ መሻት እኔ ቅርታ የምታደርግልሽ ልብ የመምታቱን አቁሞ እንድሞትብሽ ትፈልጊያለሽ? ልብ ማግኘት የማይችለውን ነገር እየተመኘ እንደሆነ አሳምነ ማሸትማ ማትወደው ዓለም እንዴት ዛሬ ልትሻቻለች? የምወደውን ለመጠበቅ ብዬ ለአንቺ ነው። ቆንጆ አርጌ ስለሆነሽ አልፈልግ ትወደናለች እርግጠኛ ነኝ። እነዚህ አስመሳኞች ለማየ የሆነ ነገር ሰጥተዋታል። እርግጠኛ ነች ግን የስሜን ያህል እርግጠኛ ነኝ። የወዴትና እናቷ በመንገዳቸው የሚመጣውን ሰው ለማስወገድ ምንም ነገር ያደርጋሉ። ሰውን የመግደል ደረጃ ይደርሳሉ፣ ግን ይደርሳሉ። እማዬ ደም ግፊት ቢኖርባቸው ራሳቸውን እየጠበቁ ነው የኖሩት፣ እና ዛሬ ደም ግፊታቸው ተነሳና ራሳቸውን ሳቱ ቢባል ናምን ነው? አላምንም። ለነገሩ ካሁን በኋላ የምታመጫለሽ ብቻቸውን ነው የሚሆኑት። ለምንድ ነው ብቻቸውን የሚሆኑት? ተናደሽ የወዲትን ስሰርቢያት ሰምቻለሁ። እሷን እሷንና እናቷን ሰድበሽ ድጋሚ ቤቷም እንድትሰር የምትፈቅደልሽ ይመስልሻል? ወይኔ ዓለም ምንድን ነው ያደረግሽው? ተናድጅ እኮ ነው። መናደድ በሌለብሽ ሰዓት የተናደድሽው። ድሮም አይወድሽውም ነበር። አሁን ደግሞ ማባረሪያ ሰበብ ነው የሰጠሻቸው እነዚህ አረመኔዎች። ቆንጆ ምግብን የሰራውለት፣ በቃ አመሰግናለሁ። እንዴ እማ፣ ምን ነሻል? ጉረሽላት እንጂ ለአንቺ እኮ ነው እንዲደክመ የመጣቸው። አታሳዝንሽም እንዴ? ስላልፈለጉ ትንሽ ቅመሽ በናትሽ። ተዋቸው፣ የኔ ንጉስ። የእኔን ጉርሻ መጉረስ ባይፈልጉ ትክክል ናቸው። ከዚ በፊት ስላጠፋው ጥፋት ይቅርታ አላደርጉልኝ ቆይ ለዮዴት እስካሁን ይቅርታ ላርግሽላት? አድርጌላታለሁ። ምግቡን ግን ስላልፈለግኩ ነው። ዮዴት፣ የእኔ ቆንጆ የአንቺ ምግብ ላለመብላት ፈልግ አለም ስላመማት፣ ነው እንጂ በጣም ቆንጆ ምግብ ነው የሰራሽው፣ ሽታው ራሱ በጣም ደስ ይላል። ችግር የለውም የእኔ ንጉስ የሚፈልጉት ነገር ካለ ይንገሩን እሺ? እረ ምንም አልፈልግም የእኔ እናት። አሁን ደነሽ ቻምዳም ሞት እምቢ። ዛሬውን ነገ መሞትሽ አይቀር፣ ንዴትሽን መቆጣጠር ነበረብሽ። ምን ላድርግ ፀሐይ? እማየታማው እነሱ ሲስቁ ሳይ ንዴቴን መቆጣጠር አልቻልኩም። እሻው፣ ምን ልታደርጊ ነው? አንቺን ልጠይቅሽ እንጂ ምን ላድርግ። እንደኔ እንደኔ ከዚህ አረመኔ ቤተሰብ ራስሽን ብታስመልጭ ይሻልሻል፣ አለበለዛ ይገሉሻል። እማዬስ? እሺ፣ ለእሳቸው አስበሽ ወላጅ እናትሽስ? እናቴ ምን ትሆናለች? እኔ ብቻ ነኝ ያለኋት ብለሽኛል ነበር። ጤነኛውንሽ ሰርተሽ ካረዳሻት፣ እሺ፣ ምን ልትሆን ነው? አይበለውና፣ እነዚህ አረመኖች የሆነ ነገር ቢያደርጉሽ እናትሽ ልሽ ያክም ልትሆኝ ነው? ልክ ነሽ። ግን አልችልም፣ እማዬን ብቻቸውን ትቻቸው መሄድ አልችልም። ባይወልዱኝም ልክ እንደ እናቴ ነው የሚወዱኝ። እኔም እንደ እናቴ ነው የማያቸው። በጣም ጥሩ ሰው ነሽ። በዛ ላይ ደረቅ። ምን ልታደርጊ ነው ሻው? ዮዲት ይቅርታ እንድታደርግልኝ ለማሳመን እሞክራለሁ። ሞክራለሁ ታደርግልሻለች። እሞክራለሁ። እንዴት ሆንሽ? አልበላም ማለች አንቺ ልጅ ምን ብየሽ ነበር በቀን አንድ ሻይ ማንኪያ ብቻ ብየሽ አልነበረም እንዴ የሾርባ ብናደርገው ምን ችግር አለው? ችግራለሁ ቶሎ ትሞትልናለች ቶሎ ከሞተች እኮ እንያዛለን መታሰር ትፈልጊያለሽ ከሞተች በኋላ የሚኖረን ህይወት አስቤው ደስታው ትግስቴን አጠፋማዬ እኔም ደስ ብሎሽ እንድትኖሪ ነው የምፈልገው ከደስታው በፊት ግን መታገስ ይኖርብሻል። የታገሰ ፍሬዋን ይበላል ሲባል አልሰማሽ? ታገሽ። እሷ ሞታ አፈር ስትበላ አንቺ ደግሞ ፍሬውን ትበያለሽ። እሽማዬ፣ ለስንት ጊዜ ልታገስ? አንድ ወራልኩሽ እኮ እንዴ። አጨቅጭቂኝ። ከእሷ ቀድመሽ እኔን ልትገኝ ነው እንዴ? አንቺ ማትሞችም ማዬ? ሺህ ዓመት ለምትኖር ሺህ ዓመት እንድኖር ሺህ ወሬ እያመጣሽ አጨቅጭቅኝ። ታገሽ፣ በተፈጥሮ ሞት አስመስለን እናሰናብታታለን። እሽም አየ በይ፣ አሁን ሂጂና ከባልሽ አጠገብ ተቀመጪ። ከአጠገቡ እንዳጠፊ። ኧረ አልፈለግም፣ እንዴት እንዳንገሸገሸኝ። ቢያንገሸገሽሽም፣ መዋጥ አለብሽ። ለምን? ባልሽ ያለፉን ጥፋት ረስቶ እንዲያምንሽ ትንሽ ማስመሰል አለብሽ። ለሷ አታስቢ፣ ያለፈውን ቶሎ የሚረሳ ጀዝባ ባልን ያለኝ። ይሄ ጀዝባ ሲነቃና ወንድ ሲሆን አገር ማቃጠል እንደሚችል አይተሻል። ድጋሚ ወንድ እንዲሆን እድሉን ከሰጠሽ ያጠፋናል። ሂጅና አጠገቡ ጋር ተቀመጭ። እሺ። ማየ እናቴ፣ ያው እንዴት ነሽ? ደህና ነኝ የኔ ልጅ። እንዴት አላስብ እናቴ ታመሽብኝ፣ እኮ አስጨነቅሽ። እኔ ልጨነቅለይ። ኔ ጌታ አታስብ፣ ደህና ነኝ። ደህና ይሆን አዶ ኔናት ጠንካራ ነው ትኩ ጠዋትና ማታ ስሙን የሚጠሩት ፈጣሪ አለሎት ክፉ እንዲነካወት አይፈቅድም። እውነት ነው። በእኔ ላይ ክፋት የሚያስቡ ይጠፋሉ። ልብ ይስጠው ብሎ መመኘት ነው እንጂ ሞትን መመኘት ፈጣሪ አይፈቅድም። ደግሞ ከእርሶ ከጻድቁም አይጠበቅም መከራ የበዛበት ሰው ብዙ ነው። ሀሳቡ እውነት ነው ማይ። እርስዎ ግን መከራ አልበዛብዎት። ምን ነው በልጅ ውስጥ ደስተኛ አይደለም? እንዲ ደስተኛ ነኝ። በማን ነው ታዲያ ደስተኛ ልሆኑት ማየ? የልጅ ልጅ ሆነ በተሸከምኩት በእኔ በልጄ ልጅ ደስተኛ ነኝ። በእኔ ነው ደስተኛ ልሆኑት ማየ? ላለፈው ጥፋቴ ይቅርታ አስጠይቆት እምቢ አሉኝ አይደል? ይቅርታ አድርጌ ቢያረጉሉ ይኖረማ ፊቴን ያዩት ነበር። እርሶ ግን ፊቴን ማየት ራሱ ተጸይቶ ነው የሚለው። እውነቷን ነው ማየ፣ ይቅር በያት አሁን እሷ ተቀይራለች እኮ። እውነት ነው ማየ፣ ከድሮ በጣም ተሻሽ ያለው አዲስ ሰሆነኛው ይቅርታ አርጌልሽ ልሽ ያለው ይመርቁኝ ማየ። እግዚአብሔር የልብሽን መሻት ይፈጽምልሽ። አሜን፣ አሜን፣ አሜን። ጌታ ሆይ የልቤን መሻት በቅርቡ ከፈጸምክልኝ ከፈጸም ክልኝ ምን ሚስጥር ነው? ይቅር በይኝ። ወዲህ ተነሽ። ይቅር ካላልሽኝ አልነሳም። ይቅር በይኝ። ምን አስቀይመሻት? ይቅርታ የምታደርግልሽ ያደረገችን ታውቃለች። ሎንድዬ ብለሽ ይቅር በይ። ሆድሽ ውስጥ ባለው ልጅ ይሁንብሽ ይቅር በይ። ለወንድዬና ሆዴ ውስጥ ባለው ሕፃን ስም ይቅርታ አደረግልሻለሁ። በባሪ የመጨከል ልብ አመሰግናለሁ። የሚያቤት ከዛሬ ጀምሮ ግን አይደገመኝም፣ በፍጹም አይደገመኝም። እማዬ ደህና ነዎት? እንድሰራለት የሚፈልጉት ነገር አለ? ማዬ ያ ያስለመድሽኝን ፍትፍት ስሪልኝ ያለ። እሺ እማዬ ዛሬ ነው የሚሰራለት። ቆንጆ አርጌ እሰራለሁ። የኔ አባይ ዳር ሎሚ፣ ተመልከች ምን እንዳመጣሁልሽ። አልፈልግም። መራራ ህይወትሽን ለማጣፈጥ ጣፋጭ ነገር ያስፈልግሻል። ቢ ህይወት የማጣፈጥ ትፈልጊያለሽ። ከምንም ነገር በላይ ህይወት የሚያጣፍጠው ወደ ወዲህ የሚገባ ሳይሆን አይምሮዬን ሰላም የሚሰጠኝ ነገር ነው። አይምሮሽን ሰላም የሚሰጠው ነገር ምንድን ነው? ነገርኝና አደርግልሻለሁ። ተወኝ፣ ከዛ ሰላም መሆናለሁ። አልችልም፣ እኔ ልተውሽ ብል ራሱ ልቤ አይፈቅድልኝም። በአንቺ የተነሳ ልቤና አይምሮዬ እየተዋጉብኝ ነው። ልቤና አይምሮ አዎ ልቤ እቺን ምቡጥ አበባ ወዳታለሁ ብሎ በሩን ዘግቶ ሲቀመጥ አይምሮዬ በተራው ተዋት ሰርታ ትኖርበት ብሎ ልቤ ዘግቶ ያስቀመጠውን በር ያንኳኳበታል። በልቤና በአይምሮዬ ክፈት፣ አትክፈት ፀብ። ተጨነኩልሽ እኮ ኔ። ፀሐይ ያንተ ፀሐይ አይደለህ። የልቤ ግን ነሽ። እንግዲህ ምን ላርግ? አውጥቻል። አልጥለው፣ አትፍረጅብኝ። እሷን ካላመጣህት ደም ርጨት መምታት አቆማለሁ እያለ ያስፈራራኛል። ልብ የመምታቱን አቁሙ። እንድሞትብሽ፣ እንድሞቱ ትፈልጊያለሽ? ልብ ማግኘት የማይችለውን ነገር እየተመኘ እንደሆነ አሳምነው አይሰማም። ልክ እንደ አንቺ ድርቅ ድርቅ ርቅ ያለ ነው። መድረቁም ቢያቆም ይሻላል። ምን ሆነሽ ነው? ምንድን ነው ምንም? እንደ ተበላሸ መኪና ድምፅ አውጥተሽ ምንም ትያለሽ እንዴ? ንገሪኝ፣ አሞሽ ነው? ጨጓራዬን አሞኝ ነው። እንዳይብስብኝ ከፈለግ ብቻዬን ተወኝ። አደረገችልኝ። እንዴት ይቅርታ አደረገችልሽ? እግሯ ላይ ተደፍቼ ለመንኳታ። አመነችሽ? አዎ፣ ማስመሰሉ እንደሆነ አስለምዳኛለች አለች። በራሷ መንገድ እጅ አሸነፍኳት። መዋሸት ማትወደ አለም እንዴት ዛሬ ልታሸቻለች? የምወደውን ለመጠበቅ ብዬ እንዲህ። የምትወጃቸው አሰር ሻውን ምን እያደረጉ ነው? ቤት ናቸው። ብቻቸውን? አዎ። እንዴት ብቻቸውን ትታያቸዋለሽ? የሰው ቤት ውስጥ መርዝ መስጠት የሚችሉ ሰዎች እራሳቸው ቤት ምን ሊያደርጉ እንደሚችሉ አስበሽል? ቆንጆ ምግብ የሰራውልሽ ማየት ላንቺ ነው። ቆንጆ አድርጌ የሰራውልሽ አልፈልግም። እማዬ፣ እሷ የምትሰጥሽ ምንም ነገር እንዳትቀምሽ። ምንድን ነው? ወተት ለተቃጠለው ጨጓራሽ ወተት ስትሰጪው እርፍ ነው የሚለው ጠጪ ለጨጓራ ወተት እንደሚስማማ በመናወክ እኔ ምስክር ነኝ ሁሌ ፍቅርሽ ሲያቃጥለኝ ወተት ነው የሚያረጋግኝ የወተቱ ውለታን ለመመለስ አንድ ቀን ሳገባሽ ሚዜ ነው የማደርገው አንቺ ደግሞ ቡና ከዛ ህይወታችን እንደ ማኪያቶ የጣፈጠ ይሆነ ሁሌ ጥያቄ የሚሆንብኝ ነገር ምን እንደሆነ ታውቃለህ? ምንድን ነው እንዴት የሰው ልጅ በቀን በጠራራ ፀሐይ የማይሆን ህልም ያለማል። ስለአንቺ ለማለም ሌሊቷ አልበቃ። ለኛ ጠጪ አልፈልግም አልኩኩ። ለምን ነው ወጥቶኝ። አትናደጂ። ንዴት ለጨጓራሽ ጥሩ አይደለም። ህመምሽ ይበስብሻል። ህመሜ እንዳይበስብኝ ከፈለክ ተወኝ።

እውነትሽን ነው? እውነቴን ነው ማዬ። በድንገት እንዴት ዛሬ ራሶትን ሊስቱ ይቻሉ? ሁለት አንድ አይነት እናትና ልጅ የሆነ ነገርማ እየጠነሰሱ ነው። መርዝ አጠጥተውሻል እያልሽኝ ነው? አዎ፣ ያላየሁትን ነገር በድፍረት መናገር ነውር እንደሆነ አውቃለሁ። ነገር ግን አይኔ ባያይም ልብ የሚለኝን ነገር አምነዋለሁ። ወይ ጉድ። ፀሐይ ፀሐይ። አቤት። ተሻለሽ? ወተት ጥሩ ነው ብዬ ስነግርሽ አልሰማልሽ። ለካ አልሰማ ብለሽ አይደለም እኔ ስላመጣሁልሽ ነው አልጠጣም ያልሽው። ስለጠጣት በራሴ እንደጸጸት አይደለም እነግርሽ ሁሌ ለአንቺ መልካሙን እንደማስብ እንድታቂ ብቻ። አመሰግናለሁ። ከዛሬ ጀምሮ ሲያምሽ ንገሪኝና እኔ መድኃኒቱን በብርሃን ፍጥነት አመጣልሻለሁ። ከን ከራካ ምን ስትታመም ይል ትኖሪ ነው? እንደ መዥገር ልትጣበቅብኝ ነው? ከአንቺ ጋር የሚያቀራርበኝ ከሆነ አዎ፣ ስሜን ራሱ ካስቻለው ወደ መዥገርነት እቀይረዋለሁ። እንደውም ከዛሬ ጀምሮ መዥገር ብለሽ ጥሪ። መዥገር ወይዬ! እኔ ፀሐይ ተወኝ። እንደምታቂው መዥገር ጥገኛ ነብሳት ነው፣ ለመኖር ሲል መጣበቅ ይኖርበታል። ካልተጣበቅኩብሽ ሞትብሻለሁ። ያስቻለው መሽገር፣ ሙጫ አትፈታማ? አልፈታም። ትንሽ ከፍተዋል። እማዬን ስላማቸው ነዋ። ለነገሩ እኔ ጥፋት ነው፣ የኔ ጥፋት ነው። አዎ፣ የእናቴ ቤት ምሳ ስንጠራ ልግድን ብል ኖሮ እማዬን ያማቸውን ነበር ልሽ። እኔ እናት ራስሽን መውቀስ አቁሚ፣ አንቺ አይደለሽም የሚያሳመምሻት። ቢሆንም እሳቸው ያማቸውን በሽታ ለእኔ ቢሰጠኝ ደስ ይለኝ ነበር። አንቺ ታመምሽ ማለት ልጃችንም ታመመ ማለት ነው። ፕሊስ በሽታ ትመኝ። የምን ልጅ እያረግሽው ነው? ለካ ልጃችን ጭ የሚታመመው ስለዚህ መጨነቅ አቁም። መጨነቅ ማቆም ፈልግም አልቻልኩም። አይበለውና የልጅ ልጃቸውን የአንተ ልጅ ሳያቅፍ ቢሞት። ምንድነው የምታወራው? ለምን ትሞታለች? እንዳፋ ያርግልኝ። ምንም ነገር እንደሆን አልፈልግም ምንም። ከዚህ በፊት የበደልኳቸውን በደል ሳልክሳቸው የልጅ ልጃቸውን ሳላስማቸው ምንም እንዲሆንብኝ አልፈልግም፣ ምንም ማቶንም እርሶታማው ባልና ሚስት ውጭ እየተሳሳቁሎት ነው። ተያቸው ይሳሳቁ። እውነቶትን ነው። ይሳሳቁ ግን እማዬ ዮቲት እና እናቷ መንታ ሴጣን ናቸው። እዚህ ጋር ቆሜ ሳማትብ ከፊት ለፊት ያለችዋን ትንሿን ሴጣን አርባ ክንድ ሳርቃት ከኋላ ላይ ትልቋ ሴጣን ትመጣለች። ግራ ተጋባው እኮ አይዞሽ፣ ግራ ይግባሽ። አንድ ቀን ሁሉም ብን ብለው ይጠፋሉ። እኛን ሳያጠፉ ይጠፋሉ ብለው ነው። ሁሉንም ልብን ለሚመረምር ኩላሊትን ለሚመረምር ፈጣሪ ሲጭ። እባክ ፈጣሪ በቃችሁ በለን እማዬ። ፈጣሪ በቃችሁ ከማለቱ በፊት በቃወት የምሎት ነገር አለ። አዎ ረሃቤን አፈር ልብላ። ርቦታል እንዴ? አዎ የወዲት የሰራችውን ምግብ እንዳትበያ አልሽኝ የኔ መቤት። አሁኑኑ ቆንጆ አድርጌ የሚወድቱን ፍትፍት እሰራለሁ አለው። አገኛዎች ለወድቅ መስሎሽ፣ ልብሽ ስንጥቅ አለ። እየቀለድክ ነበር። ለኔ ስሜት እንዳለች ለማወቅ የሰሯት ድራማ ነች። እንደዚህ ዓይነት ቀልድ የምትቀልደው ፋራ ነው። ፍቅር እኮ አራዳውን ፋራ ያደርጋል። ማይ ቆንጆ አርጌ ነው የሰራሁለት።